አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ ያፊ ወሎ ቤተሰቦች አለ እንኳን ሰላም መጣችሁ። እንዴት ናችሁ? ደህና ናችሁ ወይ? ሰላም አመሻችሁ። ያው እንግዲህ ከሀይቅ እየተመለስኩ ነው። ከመንሱራ ኢትዮብህ ቤት ዋልኩኝ። አሁን እንግዲህ ወደ ቤቴ ደግሞ ወደ ከሀይቅ ወደ ሱሉላ እየተመለስኩ ነው። አለም ብያለሁ። ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ እና ይሄንን ይመስላል ሞስኪ በእግሬ ነኝ። አሁንም መለሰው ትንሽ በእግሬ እየተጓዝኩ ነው። ያው አስፈላጊ ከሆነ ባጃጅም አለ እና ይሄን ይመስላል። ያው ተከታተሉ። ለማንኛውም ይሄን ይመስላል። ሰፈሩ ምኑ አካባቢው ደስ ስለሚል ችግር የለውም እና አብሽሩልኝ። እንግዲህ አካባቢያችን ይሄን ይመስላል። ደክሞኛል ደክሞኛል። ቀድምም ታያለ አይታችኋል በእንትን መጣሁ በእግሬ ነው የመጣሁት። ቅድም ስመጣ እ ያው አሁንም ደግሞ በእግሬ እየተመለስኩ ነው። እንግዲህ ያው ጥንካሬን ብርታቴን አሁን እየተማመንኩበት ነው። ያው በእግሬ መሄድ የመጓዝ ጥቅሙን እያወቅሁት ነው። ይህን ይመስላል። ለማንኛውም ታያችሁት፣ ትዩላችሁ፣ በቃ አሁን ፀሐይ ደግሞ ወደ መጥለቂያዋ ምናምን አካባቢ ነው። ደስ ይላል፣ ቆንጆ ነው። አብሽሩልኝ እና ይሄንን ይመስላል። ያው የመጣሁበት ይሄ ነው። አያችሁት ውሃ ቀርታ በጀሪካን ይህን ይመስላል። ተከታተሉ። ለማንኛውም ያው አበርታቱኝ እስኪ፣ እኔ ደግሞ ይህን የመሰለ የተዋበ ቦታ ስለ ማንኛውም ነገር ኢትዮጵያ ሀገራችሁን አሳያችኋለሁኝ። አላህ ኢትዮጵያ ሀገራችንን ሰላም ያደርግልን፣ እናንተንም በያላችሁበት ብርታቱን፣ ጥንካሬውን፣ ሰላሙን ይስጥልን እያለን እኛም በሀገራችን ላይ ያው እንግዲህ ይህንን ይመስላል ሀገራችን። አያችሁት? ምን ይመሰለ ምርጥ ወላሂ እ ሲያምር አያችሁት? አበባ፣ ኢንሻአላ ይህን ይመስላል ደስ ደስ የሚል አካባቢ ነው። አሁን እንግዲህ አስራ አንድ ሰዓት አካባቢ ነው መሰለኝ። ፀሐይም አለ ፀሐይ ደከም እያለኝ ነው። ለጉዞን ለወክ በጣም ቆንጆ ነው፣ ደስ ይላል እና እኔ ሞክ እያረኩኝ እስኪ ለምን እናንተስ እያሳየኋችሁ አልሄድም ብዬ ይሄው ቪዲዮ እየቀረጽኩላችሁ ነው። አካባቢውን ነው የምታውቁ ደግሞ ካወቃችሁት ይሄን ይመስላል ይሄ ከቢሻናቆ አሁን ወደ ሀሙሞ እየገባሁ ነው። ቢሻናቆ አካባቢ ነኝ፣ እና ይህንን ይመስላል። ደግሞ ቤት እየተሰራ ነው። መሻለ አዲስ ቤት ሁሉ እየተሰራ ነው ያለው። ይሄ የምታዩት ቀጤ ሜዳ ነው፣ ይታያችኋል። ማሻአላ ደስ የሚል ሜዳ ቀጤ ሜዳ ነው። ቀጤ ያው ሐይቅ ከሐይቅ ቀጥሎ ያው ቀጤ ነው የሚገኘው በዛ ማዲውን ማለት ነው። በዚህ ደግሞ ያው ቢሻናቆ ነው። ከቢሻናቆ ደግሞ ወደ ሂተቻ እንጠብቃለን። ከሂተቻ ደግሞ ሱሉላ ይሁስ። አምሩም ደስ አይለም? እስኪት ያምራል። አካባቢ አሁን ይሄ ቢሻናቆ አካባቢ ነው። ቢሻ ካቢ ቢሻናቆ ነው የተነሳው። ያው ገና እንግዲህ ወደ ደሞ አልገባሁም ደግሞ ከዛ ገና አሁን አሞሞ አልገባሁም። ገና ከአሞሞ ደግሞ ሂተች አለ። ከሂተቻ ሱሉላ እኔ ሱሉላ ነው የምገባው። ሱሉላ ነው ያለሁት እና እንግዲህ ያው ተከታተሉኝ። ይህንን ይመስላል አብሽሩልኝ እና ይሄንን ይመስላል አብሽሩልኝ። እንዲገርማችሁ አሁን ገና ነኝ። አሁን አልገባሁም ገና። እስኪ እና ያለን መስል ሰዓት እንደምገባ ሱሉላ። ነገሩ ከመሸብኝም ያው ባጃጅ አለ፣ ባጃጅ አሳርጋለሁኝ። በዚህ መልኩ ደስ የሚል አካባቢ ነው። ግን በቃ ለወክ በጣም ስለሚመች ችግር የለውም እና እንደዚህ ወክ እያረኩ መሄድ እችላለሁ። እና ያው ሁሉንም ነገር እያየን እንሄዳለን። ግን እኔ መሻላ ነው ያልኩት ሁላ በደንብ መበርታቴን ጥንካሬን እያየሁት ነው። አገራችን ንፋሱ ብቻ ይበቃል። ወላሂ በፊት እኔ ስመጣ በጣም የሆነ በቃ ሰውነቴ የመብረክረክ ጉልበቴ ምናምን ነገር የሆነ ላደለ እንደዛ፣ አሁን በቃ ጥንካሬ እንዳለ ተመለሰ። አልሐምዱሊላ። ጉልበቴም እየጠነከረ በቃ አልሐምዱሊላ። እና ይሄንን ይመስላል። ይሄ ደግሞ በዚህ የዜሮ አራት መሄጃ መገንጠያ በዚህ ነው። ይሄ ነው መሰለኝ መገናኛ የሚባለው መገናኛው፣ መገናኛ ደርሰናል። እና ይውላችሁ አሁን አሁንም ገና ነኝ አ አልደረስኩም እንግዲህ ያው እየበረታሁ ነው እየደረስኩ ነው። እና አብሽሩልኝ። ያንን ይመስላል። አሁን እንግዲህ እየደረስኩ ነው ወደ አሙሞ፣ ግን እየደከምኩ ነው መሰል። ከአሁን በኋላ ባጃጅ ሳልፈልግ አርቃርም እየደከመኝ ነው እና ይህንን ይመስላል ከብቶች እንትን እያሉ ነው። አሁን ትምህርት ቤት እየወጡ ነው ተማሪዎች፣ የማታ ተማሪዎች ከትምህርት ቤት እየወጡ ነው። ሰአት እየደረሰ ነው። እንግዲህ የምችል ከሆነ ቀጥላለሁ በግሬ የማይመሽብኝ ከሆነ እኔ አይደትመኝም ችግር የለብኝም። የሚመሽ ከሆነ ደግሞ ባጃጅ ይዛለሁ፣ ችግር የለውም። እና ይህን ይመስላል። ያው ከእናንተ የሚጠበቀው ላይክ ሸር እያደረጋችሁ ይህን የመሰለ ቦታ አገራችሁን ኢትዮጵያን በነጻ መመልከት ትችላላችሁ። ይኸው እዛ ወዲያ ያለች ልጅ ግን ብደርስባት ጥሩ ነበር። ግን እሷ በጣም ጎበዝ ናት፣ ፍጥነት አላት። እሷን እደርሳለሁ እያልኩ ባለከልክ፣ ምንም እሷ እየረቀችኝ ትሄዳለች። እኔ ምንም ልቀርባት አልሻልኩም። ያቺ ወደ እኛ ጋ ነው መሰል የምትሄደው። ቅድም ከታች ጀምራ ከፊት ለፊቴ ትሄዳለች። እኔ ግን እሷ ባገኝ ደህና አብሬ እየተበራታው እሄድ ነበረ። እና ይታያችሁ አዝመራ ነው ይሄ ዳርና ዳሩ። ይሄ በዚህ ማዶ ደግሞ የምታዩት በዛ በቀጤ ያኔ ዜሮ አራት ጮሬ ይባላል። ጮሬ ነው። በብዛት ጮሬ ስትባል ይሻላል። ጮሬን ያውቁታል። ጫት ጫት የሚገዛበት አካባቢ ስለሆነ ጮሬን ያውቃሉ። እና ይህን ይመስላል ለማንኛውም አሽሩ ያው እንግዲህ ቢሻናቆን ቆን ጨረስን ጨረስኩ ቢሻናቆ። አሁን ከሁን በኋላ እንግዲህ እንትን ነው አሞ ነው የሚገኘው። አሁን ይህንን ቀጥታ ከጨረስኩ በኋላ አሞ ገባ ማለት ነው። እና አብሽሩልኝ፣ እና በጣም አመሰግናለሁ። ክበሩልኝ። ይህን ያህል ካሳየኋቸው ደግሞ አረፍ ልበልና ከአሞሞ ስደርስ ደግሞ ከአሞሞ በኋላ ያለውን ቦታና አካባቢ ያሳያችኋለሁ። ቻው፣ ባይ ባይ።